ቪዲዮን እንደተመለከትነው ቅድስትና ብሩክ ሊጋቡ ነው። እንኳን ደስ ያላችሁ ማለት ነው። አንቺን የመሰለ እንዴ ተገኝቶ ነው እንዴ አላለም። ኧረ ይመቻቸው። እናም ሲቀጥልም ዛሬ የተፈጠረው ነገር እንዲሁም ደግሞ ሞገስ በጣም አዝኗል፣ ልቡም ተሰብሯል። እናም ሸጥቀኝ እኮ እኔን ሸጥቅኝ፣ ብሩክ፣ ትሸጠኛለህ? አይኔ እያየ ትሸጠኛለህ? እኔን ጓደኛህን እያለም ስቅስቅ ብሎ ሲያለቅስም እኔ እኮ በምሳሌ ማንም ሰው ከመጣብኝ እንኳን መሸጥ ብቻ መክዳትንም እከዳለሁ። ግን ይቅርታ አድርግልኝ፣ አማራጭ አትቼ ነው ጓደኛዬ፣ ወድጄ አይደለም። ይቅርታ አድርግልኝ ብሎ ይቅርታ ቢጠይቀውም ምን ያደርጋል? የልብ መሰበርን በምን ይጠገናል? ጥርሴ ስሽ ደም በደም የሆነውን በውሃ ባጥበው ይጸዳል። ነገር ግን ልቤ በጣም ተሰብሯል፣ በምን ይጠገናል በሚለውም ስቅስቅ ብሎ ሲያለቅስም በቃ ምንም አማራጭ አላገኘሁም። ስለዚህ ይህንን ያደረግኩት ደግሞ ልጄ እንድትታከምልኝ ነው። ልጄ እንድትሞትብኝ ስለማልፈልግ ነው። እባክን ተረዳኝ ጓደኛ ሲለውም አክን ለቀውጣልኝ፣ ቤቴን ለቀውጣልኝ አይንን ማየት አልፈልግም ብሎ ሞገስ በጣም ተማሮ ሲያለቅስም ነበር። በጣም ያማል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ ማለት ነው። እናም ሲቀጥል ሉላን እያፋጠጣት ይገኛል። ዝና ከሞገስ እጅ ሉላን ነጥቆ ቢወስዳትም ነገር ግን ሉላ ስለ ሞገስ እንድታወራ አልፈልግም እኔን እንደፈለግ አሰቃየኝ ከፈለግክም ከዚህ ከሲኦል ህይወት ግደለኝና ልገላገል ከአንተ ጋር መኖር አልፈልግም ብትለውም በጣም ጠግበሻል፣ እኔ እንደዚህ እየተንከባከብኩሽ ምን የመሰለ ህይወት እያኖርኩሽ ድህነት ምን እንደሆነ የድህነት ጥግ አሳይሻለሁ ብሎ ቢናገራትም ለእኔ አዲስ አይደለም ለሞገስም ደግሞ ድህነት ብርቁ አይደለም ያቀዋል። ሁሉንም ነገር አይቶ ብዙ ላይፍ ያሳለፈ ሰው ስለሆነ ስለሱ እንድታነሳብኝ እንድትነካብኝ አልፈልግም። እኔኑ አሰቃየኝ ከፈለክ ግደለኝና ልገላገል ከዚህ ከሲኦል ህይወት ብትለውም፣ ጭራሽ እሱን ነው እንደምታግዥው፣ እኔ ምን ባደርግሽ ነው የሚሻለው? እኔ እንደዚህ እያፈቀርኩሽ እየወደድኩሽ እየተንከባከብኩሽ እኮ ለእኔ ቅንጣት ያህል ቦታ የለሽም ሲላትም፣ አሁን ወደ ቤት ትወስደኛለህ ወይስ አትወስደኝም? ስትለውም እቤት አልወስድሽም፣ እቤትም አገቢም ከዚህ አትነቃነቂም፣ ስላትም ከዚህ ሁሉ ለምንድነው በዚህ ፎቅ ወርውረ የማገለኝ? የእውነትም ጭካኔን እስኪ ያሳየኝ። እንዲሁም ከአንተ ጋር ላይፍ ከምኖር ሞትን እመርጣለሁ። ስለዚህ ሞገስ እንድትነካብኝ አልፈልግም አለችው ማለት ነው። ብለሽ ብለሽ ለእሱ መተባበር ጀመርሽ እንዴ? እኔ ምን አጎደልኩብሽ? ምን አሳነስኩብሽ? ምን ባጎልብሽ ነው? ስለዚህ ሞገስ ሞገስ እያልሽ ሀያ አራት ሰዓት እሱን የምጠሪው? ሲላትም ምንም ያጎደልክብኝ ነገር የለም፣ ነገር ግን በቃ ስለ እሱ እንድታነሳ አልፈልግም አለች። ምክንያቱም ሞገስ እንዲጎዳባት ለደቂቃ አትፈልግም። ነገር ግን በቴስታ በቴስታ ኃይለኛ ቴስታ ሰጠው ነቀለው። በቴስታ ነቅሎት ነው ሉላንጎቱት የወሰዳት። በጣም ያሳዝናል እና ያሉበት ቦታ የጠቆመው ደግሞ ማነው? ያሉበት ቦታ የጠቆመው ብሩክ ነው። ብሩክ ምንም አማራጭ አላገኘም። ልጁ በመሀል ከምትሞትበት ብሎ ነው ይህንን አማራጭ ስላገኘ በዚህ ያደረገው እና ከዳህኝ ሸጥከኝ፣ ጓደኛ ሲለውም እንኳን መሸጥ መግዳትም ከድችሃለው ምክንያቱም ልጄን ማጣት እኔ አልፈልግም። ልጄን በጣም እወዳታለሁ። እባክን ሞገስ ተረዳኝ፣ ስላደረግኩት ነገር ሁሉ በጣም ይቅርታ ብሎ ይቅርታም ሲጠይቀው ይቅርታ የአንተን ቅርታ በፍጹም ልቀበለው አልችልም። ምክንያቱም የተሰበረ ልብ በምንም ሊጠገን አይችልም። ሲለውም እሺ ክሊኒክ ልውሰድ ሲለውም ክሊኒክስ ስየጀ ጥርሴ ይታጠባል፣ የተሰበረ ልቤ በምን ሊጠገን ይችላል? ሲለውም እሺ በጣም ይቅርታ አድርግልኝ ሲለው ውጣልኝ፣ አይንን ማየት አልፈልግም፣ ውጣልኝ ብሎ በቃ አመረረላቸዋለሁ። ከዛም በኋላ ሞገስ በጣም ተናዶ ስሜታዊ ስለነበረ ብሩክን አስወጣው ማለት ነው። ብሩክ ደግሞ ከወጣ በኋላ ሄዱ ለዳጣ እንደዚህ አላት። እኔ ጓደኛዬን ሸጥኩት። ጓደኛዬን ከዳውት፣ ሞገስን ከዳውት። እያለቃቀሰም ሲያወራ ይሄ ኮይተ የተፈጥሮ ነገር ነው ኖርማል ነገር ነው። አንድ ሰውን ለመታደግ ወይም ደግሞ አንድ ሰውን ለማዳን ሲባል አንድ ሰው ደግሞ መሞት አለበት ግዴታ። ምሳሌ እንድትድንል ከፈለግ እዚህ ጋር ሞገስ መጎዳት ወይም መሞት አለበት ማለት ነው እና ሁለት ወዶ አይቻልም። ይሄ ያለ የተፈጥሮ ነገር እኮ ነው። አንተም ወደክ አደለም ያደረከው፣ ወይ ደግሞ በሞገስ ላይ ያለክ አመለካከት ወይም ደግሞ ወይ እሱን ጠልተክ ሳይሆን አማራጭ ስላጣክ ስለሆነ ይሄ የተፈጥሮ ነገር እንጂ ምንም ያደረከው ነገር የለም። ያለ ነው በቃ። ቡራ አይክፋ ካለችው ማለት ነው። ዳጣ ደግሞ ምሳሌ እንድትታከም ትፈልጋለች። ሲቀጥልም ቅድስትም እንደዛው፣ ቅድስትም ለምሳሌ ብላ ነው ባለፈው የተወሰነ ጊዜ የታሰረችው። ያው እሷ ሀቀኛ በመሆኗ የተነሳ ነው ፖሊሶቹ ፈታዊ ለቀቋት ማለት ነው። ያለ ምንም ጥርጥር ያው ተፈታች። በዛም የተነሳ ደግሞ የቤቱ እገዳና እንዲሁም ደግሞ የንብረቱ የመኪናው እገዳ እንዲነሳ ከዝና ጋር አወራ ብሩኬ ከዛ በኋላ በስተመጨረሻም የቤቱ እገዳ እንዲነሳ ለማህሌት ነገራት። ምክንያቱም ሉላ በጣም ሉላን በጣም ስለሚወዳት በሉላ አይደራደርም እና ሉላን በጣም ያፈቅራታል። በነገራችን ላይ ባይወዳት ኑሮ ይገላት ነበረ። እንደውም መንገድ ላይ እኮ እኔ ምን አሳንሼብሽ ምን አጉድዬብሽ እንዳንቺ ክፋትማ ቢሆን አጠፋሽ ነበረ። ግን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። አሁንማ እንድትወልጅልኝ እፈልጋለሁ ውለጅልኝ እያለ በጣም እያስጨነቃት ነው ምክንያቱም ውለጅልኝ እያለ በጣም እያስጨነቃት ነው ምክንያቱም ምን መሰላችሁ? ብቻዋን ቤት ውስጥ ከምትቀመጥ ከልጆችሽ ጋር ትጫወች ያለሽ ነው የሚላት እሷ ደግሞ ዛሬ ምን ተገኘ፣ ምን ታይቶክ ነው እንደዚህ የምትለኝ ከዚህ በፊት የት ነበርክ? ቤተሰቦችን አላቅም የኔን ቤተሰብ ለማወቅ ስፈልግም አትሄጂም ትለኛለ። ከቤት አልወጣ ፀሐይ ይናፍቀኛል። ምን ታይቶክ ነው ደግሞ ዛሬው ካልወለድሽ የምትለኝ ግን ይገርማል። እኮ የዝና ነገር ማለት ነው። ከዛ ነግሬሻለሁ ውለጂ ብዬሻለሁ፣ ውለጂ ውለጂ ብዬሻለሁ። እንደውም እንዳንቺ እንዳንቺ ክፋት ቢሆን ኖሮ እገልሽ ነበረ ሲላትም በቅ በቅ በቶ እኮ የገረፍኩሽ፣ እንደውም እንዳንቺ ክፋት ቢሆን ኖሮ አይኔ እያየ ስታመልጪ እያዩት ቢሆን ኖሮ የምር እንዳገኘሽ እዛ ሁለታችሁንም አጠፋችሁ ነበረ። ሁለታችሁንም ግን እኔ በጣም እንደምወድሽ እንደማፈቅርሽ በዚህ አጋጣሚ እወቂ። ባላፈቅርሽ ኖሮ አጠፋሽ ነበረ። ግን እወድሻለሁ፣ አንቺ ማጣት አልፈልግም። በጣም ነው የምወድሽ ሉላ። ሲላትም ረባክ መውደድ እንደዚህ ነው፣ ማፍቀር እንደዚህ ነው አለችው። ከዚህ በላይ ምን ልሁንልሽ? ምን እንዳደርግልሽ? ልጅ ትፈልጊያለሽ እንዴ? ያልሽውን ሁሉ ያደረግኩኝ ነው። ምን መሆን ነበረብኝ ሉላ? ለምንም የምር ጨውባት ጨውባት ሲጨውባት አሁን እሺ ቤት አንሄድም አለችው። ቤትም አንሄድም ከዚህም አንንቀሳቀስም የምልሽም ብቻ አድርጊ ያላት፣ እንዴ ከዚህ በላይ ምን ሆኜ ነው የምትለኝ? ከዚህ በላይ ምን ሆኜ ነው የምትለኝ? እንዴ አሁንስ እኮ አሰቃየኸኝ። ሁሉም ነገር ከአቅሜ በላይ ሆነ። ምንድነው እሱ እንዴ? ምን አድርጊ ነው የምትለኝ? የኔ ድክመት አይታየህም? የኔ ድክመት አይታየህም? አትረዳኝም እንደ? ከዚህ በላይ ምንድን ነው የማደርገው? በቃ ምን ልበላችሁ፣ ኃይለኛ ኃይለኛ ኃይለኛ ኃይለኛ ጦርነት የተከፈተው። በስተ መጨረሻም እኔ በጣም ስለማወድሽና ስለማፈቅርሽ እንጂ ባልወድሽ ኖሮ ባላፈቅርሽ ኖሮ ጭራሽ ከስርስርሽም መቼም ቢሆን አልከተልሽም ማለት ስለዚህ፣ እኔ አጠገብሽ ያለው እንዴት ሌላ ወንድ ታያለሽ? ይሄ እስቲ ይሄ ደሃ ምኑ ተመችቶች ነው? ከዛ ሷ ደግሞ ድህነት ለሱኮ ብርቁ አይደለም ከልጅነቱም ጀምሮ ድህነትን አይቶ ቀምሶ ያደገ ሰው ነው ስትልም ደግሞ ለሱ ታገዣለሽ እንዴ እሱኮ ደሃ አልነበረም እኔ ነኝ ደሃ እንዲሆን ያደረግኩታል ያው ባለፈው ላይ በጣም ብዙ ብር በጣም ብዙ ንብረት ነበረው ለሞገስ ማለት ነው አስራ ሁለት ሚሊዮን በላይ ማለት ነው እና ብሩክን ልጅህን አሳከም እኔ ስለበደልኩ ሁሉ እክስ አለው ብለው በዛን ሰዓት ብር አልሰጠውም መሀል የት ስላወቀች ወዲያውኑም ደውላ ለዝና ነገረችው። ዝና ደግሞ ብሩንም ንብረቱንም አሳገደ ማለት ነው። ከዛ ሲታገድ በስተመጨረሻ ብሩክ አማራጭ አጣ ጫጣ። ብሩን ለማውጣት ሲሄድ አይ ይሄ አካውንት ጭራሽ አይንቀሳቀስም ተባለ። በጣም ተናደው ተበሳጭቶ ነበር። በስተመጨረሻም መጨረሻም ሌላ እድል ሞከሩ። ሌላ ዘዴ ሲሞክሩም በሁለተኛው ዘዴ ለብሩክ ተሳካለት። ነገር ግን በጣም አዝኗል ሞገስ ልቡ ተሰብሯል አንደኛ የሚወዳትን የሚያፈቅራትን ለሁለተኛ ጊዜን ያጣት ሁለተኛ ደግሞ እስከ መቼ እንደዚህ ሁኜ እኖራለሁ የማፈቅራትንስ ሴት ተነጥቄ እንዴት ነው ላይፍስ የምቀጥለው ህይወትስ እንዴት አድርጌ ነው ለእኔ ህይወት የሚገፋልኝ የማምነው ብሩክ እኔን ከዳኝ የማምነው ብሩክ እኔን ሸጠኝ የማምነው ብሩክ ለጠላቴ አሳልፎ ሰጠኝ ብሎ በጣም ራሱን ቢወቅስም ብሩክን በዚህ ጋር ወዶ ሳይሆን በቃ ሁሉም ነገር እውነት ለመናገር ሁሉም ነገር ጥያቄ ሆኖበታል። በቃ ግራ ተጋባ። በዛ ላይ ደግሞ ምሳሌ የምትጠቀምበትም ቀን እየደረሰ ስለሆነ ወዶ ሳይሆን ግድ ስለሆነበት ብሩክም አደረገው ማለት ነው። ቢሆንም ባደረገው ነገርም ብሩክ ተጸጽቶ፣ ይቅርታውላ እየጠየቀ ነው። ጓደኛ ይሸጥኩት ምንም አማራጭ ስላላገኘው ነው ያለኛው አማራጭ ይሄ ስለሆነ በዚህ አማራጭ ተጠቀምኩኝ ስለዚህ ባክን ጓደኛ ይቅርታ አድርግልኝ ብሎ ይቅርታን ቢጠይቀው ይቅርታውን ሊቀበል አልቻለም ምክንያቱም በእርግጥ ልብ ይሰብራል አንዳንዴ ደግሞ ለአንድ ሰው ስንል ያው ዳጣ እንዳለችው አንድ ሰውን ለማዳን አንድ ሰው መሞት አለበት እንዳለችው ያው አንዳንዴ ያጋጥማል ለዛሬ ይዤ መጣሁት ቪዲዮ ይሄንን ይመስላል እናም በቀጣይ ፓርት ምን እንደሚፈጠር እናያለን አሁን ከውጭ ውጭ ሀገር ሊሄዱ ነው ምሳሌና ና እንዲሁም ብሩኬ ምሳሌ ልትታከም ነው ማለት ነው የቀረውን ብር በዚህ ወር ውስጥ የጎደለውን ሞልቼ ይሄር ነው ብሎ ለቅድስቴ ይነግሯታል ቅድስትም በደስታ ፍንድቅ ብላለች ወዳችኋለሁ አከብራችኋለሁ ባይ ባይ